ከለውጡ ወዲህ የተለያዩ የሪፎርም ስራዎችን ተግባራዊ በማድረግ የሚታዩ ለውጦችን ማምጣት ተችሏል። ኢኮኖሚው ላይ የተሰሩ የሪፎርም ስራዎች ሲተገበሩም የኢንቨስትመንት ዘርፉን የሚያግዙ የሪፎርም ስራዎች በዛው ልክ ተሰርተዋል። የኢትዮጵያን የኢንቨስትመንት ሕግ ማሻሻልን ጨምሮ ተግባራዊ እየተደረጉ የሚገኙ የሪፎርም ስራዎች ለውጭ ቀጥተኛ ኢንቨስትመንት መጨመር አስተዋጽኦ አላቸው። ኢንቨስትመንት ህጋችን ከዚህ በፊት የውጭ ባለ ሀብቶች የሚሳተፉበትን ኤሪያዎችን እንዲሁ ትንሽ ገደብ አድርጎት ቆይቶ ነበር። በተለይ ሪፎርሙን ተከትሎ ደግሞ የህግ ማሻሻ በመደረጉ በተለይ የሚሳተፉበት ኤሪያው በጣም የሰፋ ሆኗል ማለት ነው። ከዚህ ባሻገር የኢትዮጵያ ኢንቨስትመንት ቦርድ ራሱ ደግሞ አጠቃላይ ለረጅም ጊዜ ዝግ የነበረውን የጅምላ ችርቻሮ እንዲሁም ደግሞ የገቢና የወጪ ንግድንም እንዲሁ እንደከፈተ ይታወቃል ማለት ነው። ከዚህ ባሻገር አጠቃላይ የፋይናንሻል ሴክተሩን ለመክፈት የተካሄደበት ሂደት፣ የልዩ ኢኮኖሚክ ዞን አዋጅ ማሻሻያና መሰል ጉዳዮችን ስናይ እነዚህ ሁሉ ድምር ውጤቶቻቸው አጠቃላይ የኢንቨስትመንት እንቅስቃሴውን የሚደግፉ በተለይ የውጭ ባለ ሀብቱ ወደ ኢትዮጵያ መጥቶ ገንዘቡን እንዲያፈስ መልካም እድል የሚፈጥሩ ናቸው ማለት ነው። የሪፎርም ማሻሻያዎቹ የኢንቨስትመንት ዘርፉን ይበልጥ አነቃቅተውታል። ለዚህ መነሻ ከሆኑት መካከልም ባለፉት ዘጠኝ ወራት የተገኙ ውጤቶች ይገኙበታል። አፈጻጸሙ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም እድገት አስመዝግቧል። ከባለፈው በተለይ ተመሳሳይ ወቅት አንጻር እንኳን አንዱን የውጭ ቀጥተኛ ኢንቨስትመንትን እንኳን ስንመዝ ነው። የስምንት ወር አካባቢ ኦልሞስት አንድ ፐርሰንት ሁለት ፐርሰንት አካባቢ ብልጫ የነበረ ነው። አሁን ደግሞ ከፍተኛ የሆነ ብልጫ በተለይ ወደ ሁለት ነጥብ አራት አካባቢ ዘጠኝ ወሩ ብልጫ አለው ማለት ነው። ከአምናጋው ሲነጻጸር ነገር ግን ይህ ሲባል በተለይ ከተከፈተው የሪፎርም አክቲቪቲ አንጻር ምንድነው ሪፎርም ሴክተሮች አንጻር አጠቃላይ ኢትዮጵያ ካላት መቃቅም አንጻር ግን ስንመለከተው ከዚህም በላይ መጓዝ እንዳለብን በግልጽ የሚያመለክት ነው ብለን ልንወስደው እንችላለን ማለት ነው። የአፈጻጸሙ ውጤት አንዱ አካል የሆነውም ባለፉት ዘጠኝ ወራት ለውጭ ባለሀብቶች የተሰጠው የኢንቨስትመንት ፈቃድ ነው። የጅምላ ችርቻሮ፣ ወጪና ገቢ ንግድ መከፈትን ተያይዞ ከተከፈተ በጣም ቅርብ ጊዜ ነው። ኦልሞስት አመት እንኳን አልሞላውም። ነገር ግን ደግሞ የኢትዮጵያ ኢንቨስትመንት ኮሚሽን አርባ ለሚሆኑ የውጭ ባለሀብቶች የኢንቨስትመንት ፍቃድ ሰጥቷል ማለት ነው። ሌሎችም በተመሳሳይ አግባብ ደግሞ ወደ ሰላሳ ስድስት አካባቢ ደግሞ የሚሆኑ ለባንክ ጽፈንላቸው ከባንክ አካባቢ የሚያስፈልገው ሚኒመም ካፒታል ኮንትሪቢሽን እንደዛው አሟልተው የሚመጡበት አግባብ አለ ግን የተጨበጠ አርባ የሚሆን የኢንቨስትመንት ፍቃድ ግን ሰጥተናል። ከተከፈተ በኋላ ሴክተሩ ብለን እንወስደው እንችላለን። ሌላው በኢንቨስትመንቱ ዘርፍ ከተገኙ ውጤቶች መካከል ከኢንዱስትሪ ፓርክነት ወደ ነጻ የንግድ ቀጣና የተሸጋገረው የድሬዳዋ ነጻ ንግድ ቀጣና የኢንቨስተሮች የስበት ማዕከል እንዲሆን የተለያዩ ስራዎች ተሰርተዋል። በዚህም ውጤቶች እየታዩ ነው። የድሬዳዋ ነጻ ንግድ ቀጣና 2014 አካባቢ ክቡር ጠቅላይ ሚኒስትራችን በይፋ ሎንች አድርገውት ነበር። ከዛ በኋላ በቅርብ ደግሞ የኢትዮጵያ ኢንቨስትመንት ኮሚሽን ከሚመለከታቸው ባለድርሻ አካላት ጋር በመሆን አጠቃላይ ባለሀብቶችን ወደዚህ ነጻ ንግድ ቀጠና የማስገባትና በተለይ ጅቡቲ አካባቢ በተለይ ዱባይ አካባቢ የለመድናቸውን ነጻ ንግድ ቀጠናዎችን ድሬዳዋ አካባቢ የማየትም ስራ ማየት ይቻላል። ማለት እዛም ወደ አስራ አንድ የሚሆኑ ባለሀብቶችን ወደ ድሬዳዋ ነጻ ንግድ ቀጠና ማስገብታል ማለት ነው። ይሄ ለመጀመሪያ ጊዜ ነው በኢትዮጵያ ታሪክ ያልነበረ አዲስ ልምምድ ነውና፣ አይ ቲንክ ከዛ ውስጥ ደግሞ አንዳንዶቹ ኦሬዲ ወደ ስራም ከፍቃድም ከመውሰድም ባሻገር ኦረዲ ሸቀጦችም ጭምር ወደ ማምጣት ይቸጋገሩበት ነው ማለት እንችላለን። ይሄኛው አጠቃላይ በዘጠኝ ወሩ ከተሰሩ ስራዎች ውስጥ ሊቆጠሩ፣ ሊነገሩ የሚችሉ ጉዳዮች ተደርጎ ሊወሰዱ ይችላሉ ማለት ነው። ከኢንቨስትመንቱ ባለፈ በፋይናንስና በቴሌኮም ሴክተሩ ላይ የተደረጉ ማሻሻያዎችን በማጉላት ኢትዮጵያ ያላትን እምቅ አቅም በመጠቀም መዋለንዋያቸውን በኢትዮጵያ ማፍሰስ ለሚፈልጉ ባለሀብቶች ተመራጭ እንድትሆን በመስራት ይበልጥ ውጤቶችን ማምጣት ይቻላል። ኢንቨስትመንት ኮሚሽን ካለውም አጠቃላይ ተደራሽነት አንጻር እና ብሎም በቅርቡ ደግሞ የጀመርነውን ይሄ አላማ ተኮር የሆነ ኢንቨስትመንት ማስታወቂያ ዘዴ ላይም በደንብ አጠንክረን የምንሰራ ከሆነና መዘርጋት የምንችል ከሆነ እና ኢትዮጵያ ያላትን እምቅ አቅሞችን አብልጠን መሸጥ የምንችል ከሆነ እውነት ለመናገር ኢትዮጵያ ውስጥ የኢንቨስትመንት ኮሚሽን ብሎም የውጭ ቀጠኛ ኢንቨስትመንቱ ተገቢውን ሚና በኢኮኖሚ ውስጥ የሚጫወትበትን እድል የመፍጠር አላማችን በጣም የሚሳካ ነው ብለን ልንወስደው እንችላለን ማለት ነው። በኢንቨስትመንቱ ዘርፍ ለመሰማራት ምቹ ሁኔታዎች በመፈጠራቸው እየታዩ የሚገኙ ውጤቶችን አጠናክሮ በማስቀጠል ለሀገራዊ እድገት መስራት ለነገ የሚባል ጉዳይ አይደለም።